ሰሞነ ህማማት እግዚአብሔር ለሰው ልጆች ያለውን ፍቅር ስለተገለጠበት፣ የመስዋዕትነት ሥራ ስለተሰራበት፣ የሰው ልጆች ድህነት ስለተፈጸመበት፣ መድኃኔ ዓለም በመስቀል ተሰቅሎ ለእኛ ቤዛ መሆኑ በስፋት ስለሚነገርበት ቅዱስ ሳምንት ይባላል። በተጨማሪም የመጨረሻ ሳምንት ተብሎ ይጠራል። ሰሞነ ከሌሎች የአብይ ጾም ሳምንታት ልዩ የሚያደርገው ስርዓት አለ። ሕማምና ሞት የማይገባው ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ መሆኑ ይነገራል። ደዌያችንን ተቀበለ፣ ሕማማችንን ተሸከመ፣ ከአመፀኞች ጋርም ተቆጠረ። እርሱ ግን ግፍን አላደረገም፣ ተንኮልም በአፉ አልተገኘበትም ተብሎ እንደተጻፈ ዕለተ ሰኞ፣ መርገመ በለስ። ይህ ዕለት አንጾተ ቤተ መቅደስ፣ የቤተ መቅደስ መንጻትና መርገመ በለስ የተፈጸመበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ በወሳና ማግስት ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አከናውኗል። አንደኛ ከቅጠል በስተቀር ፍሬ ያልተገኘባትን እጸ በለስ ረግሟል። ሁለተኛ ወደ ቤተ መቅደስ ገብቶ የሚሸጡትንና የሚለውጡትን አስወጥቷል። በቅዱስ ማቴዎስ አገላለጽ በማግስቱ ተራበ የሚል ቃልን እንመለከታለን። ሰማያውያን መላእክት እንዳይራቡ አድርጎ የፈጠረ እስራኤል ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት ምድረ በዳ የመገበ ድህረ ስጋዊ በአምስት እንጀራ በሁለት ዓሣ ከአምስት ሺህ የሚበልጡ ሰዎችን የመገበ ጌታ ተራበ ብሎ ሲነገር እጅግ ይደንቃል። በእርግጥ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በመሆኑ አልተራበም አንልም። የጌታችን የጌታችን ረሃብ የድህነት የማጣት አይደለም። የክርስቶስ ረሃቡ የበለስ ፍሬ ሳይሆን የሃይማኖት እና የመልካም ስነ ምግባርን ፍሬ ያሻ መሆኑን ለማጠየቅ ተራበ ተባለ። ጌታችን የፈለገውን ባለማግኘቱ ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን ረግሟል። በአይሁድ ጉባኤ የነገሰውን ኃጢያት በበለሳ አንጻር መርገሙ ታላቁ ሊቅ ዮሐንስ አፈ ወርቅ በበለስ አንጻር ኃጢአትን ረገማት ብሏል። እስራኤልም በአንድ ወገን የተጠበቀባቸውን ፍሬ ባለማፍራታቸው ተረግመዋል። ሊቁ ቅዱስ ዮሐንስ አፈወርቅ እስራኤል ከፍቅር ይልቅ እርግማን እንዳገኛቸው፣ አሕዛብ ደግሞ የቃሉን ትምህርት ሰምተው የእጁን ታምራት አይተው ያመኑበትን የእግዚአብሔርን የጸጋ ልጁ ለመሆን መብቃታቸውን ሲመሰክር አሕዛብ በእግዚአብሔር ቸርነት አበባ ሰበሰቡ። በአይሁዶች ዘንድ ግን እሾህን ተረፈ፤ ይህውም የሃይማኖት ጉድለት ነው ብሎ ተርጉሞታል። እሾህ የእርግማን አበባ፣ የእግዚአብሔር የጸጋ ልጅነት ምሳሌ ነው። ውድ የእግዚአብሔር ቤተሰቦች ዛሬ ጌታችን ወደ መቅደስ ሕይወታችን ቢመጣ ምን ያገኝ ይሆን? ፍሬ ወይስ ቅጠል? የእግዚአብሔር ቃል ለንስሐ የሚገባ ፍሬ አድርጉ ይለናልና። እግዚአብሔር ከኛ የሚፈልገውን የመንፈስ ቅዱስ ፍሬ እናፍራ። ዕለተ ረቡዕ የምክር ቀን። ይህ ዕለት ደግሞ የአይሁድ ሊቀ ካህናት እና ጸሐፍት ጌታን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። በዚህም ምክንያት ዕለቱ የምክር ቀን በማለት ይጠራል። በቅዱስ ማቴዎስና በቅዱስ ማርቆስ አመዘጋገብ መሰረት በዕለተ ረቡዕ አንደኛ የካህናት አለቆች፣ የሕዝብ ሽማግሌዎችና ጸሐፍት ፈሪሳውያን በጌታችን ላይ ተማክረዋል። በዚህ ሸንጎ ላይ በአብዛኛው የተሰየሙት ሰደውቃውያን ሲሆኑ ሌሎቹ ደግሞ ጸሐፍት ፈሪሳውያን ነበሩ። ሸንጎ በአጠቃላይ ሰባ ሁለት አባላት የነበሩት ሲሆን የሚመራውም በሊቀ ካህናቱ በቀያፋ ነበር። በእለቱ ጌታችን ኢየሱስ ክርስቶስን እንዴት ይዘው እንደሚገድሉት አይሁድ በዚህ ሸንጎ መክረዋል። ከዳተኛው ይሁዳም ጸሐፍት ፈሪሳውያንንና የካህናት አለቆች በጌታ ላይ የነበራቸውን ጥላቻ ያውቅ ስለነበር ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ በማለት ጌታችን አሳልፎ ሊሰጣቸው እንደሚችል ተስማምቷል። ጌታችን ያስተምርበት በነበረበት ወቅት የአስቆሮቱ ይሁዳ ከምዕመናን ለሚገባው ገንዘብ ሰብሳቢ አቃቤ ነዋይ ነበር። ከሚሰበሰበው ሙዳዊ መጽዋዕት ለግል ጥቅሙ እያስቀረ ከሚሰበሰበው ሙዳዊ መጽዋዕት ለግል ጥቅሙ እየቀረጠ የማስቀረጥ የእጅ አመል ነበረበት። ይሁዳ ፍቅረ ነዋይ እንደሚያጠቃው ድብቅ አመሉ ጎልቶ የወጣው ጌታችን በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋውን ውድ የሆነ ሽቱ በቀባችው ጊዜ ነበር። በዚያች ዕለት ይሁዳ የተቃውሞ ድምፅ ካሰሙት አንዱ ነበር። ይህ ሽቶ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሀሳብ አዛኝ መሴቅ ይህ ሽቱ ተሽጦ ለድሆች ቢሰጥ መልካም ነበር በማለት ያቀረበው ሀሳብ አዛኝ መሳይ ቅቤ አንጓች እንደሚባለው ነበር። ሽቱ ሲሸጥ የሚያገኘው ጥቅም አለ። ሽቶ በጌታችን እግር ስር ከፈሰሰ ለእርሱ የሚተርፈው የለም። ይሁዳ ተቆርቋሪ መስሎ ያቀረበው ሀሳብ ተቀባይነት በማጣቱ ማኩረፊያ ያገኘ መስሎት በቀጥታ ከካህናት አለቆች ዘንድ ሄዶ ጌታን በሰላሳ ብር ለመሸጥ ተዋዋለ። ይህ ታሪክም በሶስቱ ወንጌላት ውስጥ ተመዝግቦ እናገኘዋለን። የአስቆሮቱ ይሁዳ እንደ ሌሎቹ ሐዋርያት ከጌታችን ተምሯል። በረከተ ኅብስቱንም ተመግቧል። ልዩ ልዩ ተአምራት በጌታችን እጅ ሲደረግ ሁሉ ተመልክቷል። ጌታችንም ከሌሎች ሐዋርያት ሳይለየው እግሩን አጥቦታል። ከዳተኛው ይሁዳ ግን ለሐዋርያነት የጠራውን ተንበርክኮ እግሩን ያጠበውን ጌታ ለሞት አሳልፎ ሰጥቷል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየውለት ተብሎ እንደተጻፈ። ሌሎች ሐዋርያት ከጌታችን ዘንድ ፍቅሩን ገንዘብ ሲያደርጉ፣ ይሁዳ ግን እርግማንን ነው ያተረፈው። ገንዘብ የኃጢአት ስር ነው ተብሎ እንደተነገረ የኃጢአት ስር የተባለው ገንዘብ የክርስቲያኖችን ሕይወት ያዳክማልና ምዕመናን እንደ ይሁዳ በገንዘብ ፍቅር እንዳንወድቅ መጠንቀቅ ያስፈልጋል። ሰው ይህን ዓለም ቢያተርፍ ነፍሱን ከጎዳ ምን ይጠቅመዋል ተብሎ የተነገረውን ቃል ልብ ማለት ጠቃሚ ነው። ሌላኛው ጌታችን በስምዖን ዘለምጽ ቤት ሳለ አንዲት የተጸጸተች ሴት ሽቱ ቀብተዋለች። በዚህ ቀን ከዳተኛው ይሁዳ ጌታችንን አሳልፎ ለመስጠትም ከጸሐፍት ፈሪሳውያን፣ ከካህናት አለቆች ዘንድ ሰላሳ ብር ለመቀበል ተስማምቷል። ክርስቲያን ነን በማለት የክርስትናውን ስም በመያዝ እምነታቸውን የቆምበት ዓላማ በመገንዘብ የሚለውጡ ሰዎች ዛሬም እንደ ይሁዳ ጌታችንን እየሸጡት እንደሆነ ሊገነዘቡት ይገባል። ለድሆች መመጽወት ክርስቲያናዊ ግዴታ ነው። ዳሩ ግን በድሆች ስም የሰውን ገንዘብ ለግል ጥቅም አዋል እጅግ የከፋ ኃጢአት ነው። እንደዚህ አይነት ሰዎች ለገንዘብ ብለው ድሆችን ለረሃብ ለችግር ባለንጀራቸውን ለመከራና ለሞት አሳልፈው ሲሰጡ ምንም አይጸጽታቸውም። እውነተኛ ክርስቲያኖች ግን ሕይወታችንን ለገንዘብ ፍቅር ሳይሆን ለእምነታችንና ለባለንጀራችን አሳልፈን መስጠት ይኖርብናል። በፍቅረ ነዋይ ተጠምደን ሰዎችን አሳልፎ በመስጠት ለይሁዳዊ ሸንጎ ምቹ ሆነን መገኘት እንደሌለብን መገንዘብ አለብን። ጸሎተ ሐሙስ ጌታችን ሚስጥረ ቁርባንን ከሚስጥረ ጸሎት ጋር አዋህዶ የገለጠበት ዕለት ጸሎተ ሐሙስ ነው። በወንጌልም እንደተጻፈው ፋሲካውን የሚያከብሩበት ቀን ሲደርስ ጌታ ኢየሱስም ጴጥሮስንና ዮሐንስን ሂዳችሁ ፋሲካን እንበላ ዘንድ አዘጋጁልን አላቸው። እነርሱም በየት እንድናዘጋጅልህ ትወዳለህ? አሉት። ወደ ከተማም ገብታችሁ የውሃም ማድጋ የሚሸከም ስምዖን የተባለ ሰው ታገኛላችሁ። ወደ ገባበት ቤት እርሱን ተከተሉት። መምህር ከደቀ መዛሙርቶቼ ጋር ፋሲካ የሚያደርግበት አዳራሽ ወዴት ነው ይለሃል፣ በሉት። እርሱ የተነጠፈውንና ታላቁን አዳራሽ ያሳያቸዋል በዚያም ፋሲካን አዘጋጁልን አላቸው። እነርሱም ወደ ተላኩበት ከተማ ገብተው አላዛርን የውሃ ማድጋ ተሸክመው አገኙት። ጴጥሮስ እና ዮሐንስም ለስምዖን ጌታ በቤቱ ፋሲካን ሊያዘጋጅ መሻቱ እንደሆነ ነገሩት። እርሱም የፍጥረታት ጌታ በቤቱ ሊመጣ እንዳለ አስቦ ተደሰተ። ወደ ሚስቱ አክሮስኒሳም ወደ ሚስቱ አክሮሲናም ሄዶ ይህን አላዛር ከሞት ያስነሳ እኔንም በኃጢአቴ፣ ይቅር ይለኛል ያነጻኝ ዘንድ ከሐዋርያት ጋር በቤታችን ይመጣል አላት። ሚስቱም እጅግ ተደሰተች። ጌታችንም ጊዜው ሲደርስ ከሐዋርያት ጋር በአንድነት መጣ። ስምዖንም ከቤት ወጥቶ ሩጦ ከጌታ እግር ስር ሰገደ። ወደ ቤቱም ከሐዋርያት ጋር አስገባቸው። ይሁዳ ግን ይህን ሰዓት አልነበረም፤ ውጪ ከሻጭና ለዋጭ ጋር ገንዘብ ሲደራደር ነበር። ስምዖንም ለሚስቱን ጌታ እና ሐዋርያት የሚገቡበት በእግራቸው የሚረግጡት ምንጣፍ እንድታነጥፍ አዘዛት። ሚስቱ ግን የጌታን መልክ አታውቀውም ነበር። ያን ጊዜ ደቀ መዛሙርቱ ጸሎት ሲጸልዩ አይታ ከእናንተ ውስጥ መምህሩ ማን ነው? አለቻቸው። እነርሱም ዝም አሉ። መልከ መልካም ወደ ሆነውና የጌታ ወዳጅ ወደ ሆነው ዮሐንስ ተመልክታ እርሱ ይሁን አለች። ጴጥሮስ ግን ቀበል አድርጎ ጌታ ኢየሱስ ከውስጠኛው ክፍል ቆሞ ይጸልያል፣ ጌታ እርሱ ነው አላት። እርሷም ገብታ ሰገደችለት። ይሁዳም በመጨረሻ ሳጥን ተሸክሞ መጣ። ጠባቂውንም እኔ የጌታ ደቀ መዝሙር ነኝ አለው። በር ጠባቂውም እለእስክንድሮስም የተነጠፈውን እስካጥፍ ጠብቅ ብሎ ዘለፈው። ልብሱንም አንስቶ አስገባው። በአንደኛው ሰዓት ሌሊት ሐሙስ ለዓርብ ምሽት ጌታችን ኢየሱስ ክርስቶስም ልብሱን አኖረ። ማበሻ ጨርቅም አንስቶ ወገቡን ታጠቀ። ይህችውም ሥራ የምታሰራ የምታስጌጥ ናት። ለዛሬው የመነኮሳት መታጠቂያ አብነት ናት። ጌታችን የደቀ መዛሙርት እግር ያጥብ ዘንድ በጴጥሮስ ጀመረ። ጴጥሮስ ግን እኔ በአንተ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ፣ እኔ እግርህን ካላጠብኩህ ከእኔ ጋር እድል ፈንታ የለህም። ለሌሎችንም ሐዋርያት አጠባቸው። አሳልፎ የሚሰጠው ይሁዳንም እግሩን አጠበው። ጌታ አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበርም፤ ፍቅርን ሲያስተምረውና ለንስሐ ጊዜ ሲሰጠው ነው እንጂ። ጌታችን ጾምና ጹሙ አለን፣ ተጠመቀና ተጠመቁ አለን፣ ጸለየና ጸልዩ፣ ሰገደና ስገዱም አለን የሐዋርያትን እግር አጥቦ እናንተም እንዲያድርጎ ብሎ መምህረት ትናንቱን ገለጠልን። ሁለተኛው ሰዓት ለሊተ ምሽት ጌታችን ህብስቱን ባርኮ ለ13 ፈቶ ሰጣቸው። 13ኛውን እርሱ የሚቀበለው ነውና ነገር ግን የሚረባውና የሚጠቅመው አይደለም ብሎ ህብስቱን ባርኮ ይህ ስጋዬ ነው እንካችሁ ብሉ፣ ወይንኑን ባርኮ ይህ ደሜ ነው እንካችሁ ጠጡ ብሎ ሰጣቸው። አስራ ሶስት አድርጎ መፈተቱ ሐዋርያትን እንዳይገርማቸው እንዳያስፈራቸው ነው። ራሱም ቀምሶ አቀመሳቸው እንዲል አብነት ለመሆን አንድም ነገ በመዕለል ተመስቀል አስራ ሶስቱ ህማማተ መስቀል እቀበላለሁ ሲል ነው ማዕዱንም እየበሉ ጌታችንም እውነት እውነት እላችኋለሁ ከእናንተ መካከል አንዱ አሳልፎ ይሰጠኛል አላቸው። ሐዋርያት ሁሉ ደነገጡ፣ እርስ በእርሳቸውም ተያዩ። እኔ ይሁንን እኔ ይሁን ተባባሉ። ጴጥሮስም ዮሐንስን ጠጋ ብሎ ማን ነው አሳልፎ የሚሰጥ ብለህ ጌታን ጠይቀው አለው። ወንጌላዊ ዮሐንስም ጌታን ጠጋ ብሎ ጠየቀው። ጌታችንም ከኔ ጋር እጁን ከወጭቱ የሚያገባ እርሱ አሳልፎ ይሰጠኛል አለ። ሐዋርያትም ሁላችን ከወጭቱ የምንጠቅስ አይደለምን ሲሉ እኔ ከወጡ አጥቅሽ የምሰጠው ነው አላቸው። ያን ጊዜ አጥቅሶ ለአስቆሮቱ ይሁዳ ሰጠው። ስለዚህ ወንጌላውያኑ ይህን ታሪክ ይዘው አንድ ሳለ በተለያየ አገላለጥ ገለጡልን። ይሁዳም እንደ ቸኮለ ሰው ይቅበዘበዝ ነበር። እርሱም ጌታን እንዴት አሳልፎ እንደሚሰጠው በልቡ እያሰበ ነበር። ጌታም ወደ ይሁዳ ጠጋ ብሎ ወዳጄ ይሁዳ ወይ ልትሰራው የምትሻው ስራ ካለ ሂድ አለው። ይሁዳን ፈጥኖ ወጥቶ ወደ ይሁዳን ጌታን አሳልፎ ሊሰጥ ዋጋ ሊነጋገር ሄደ። ከሶስተኛው ሰዓተ ሌሊት እስከ አምስተኛይቱ ሰዓተ ሌሊት ድረስ ለደቀ መዛሙርቱ ሲመክራቸው የመንፈስ ቅዱስንም መምጣት አብዝቶ ሲነግራቸው፣ አይኖቹም ወደ ሰማይ አቀና። እርሱ ከአባቱ ጋር አንድ እንደሆነም ነገራቸው። ለብቻው ፈቀቅ ብሎ ወዙ እንደ ደም እስኪፈስ እየሰገደ ጸለየ። ወደ ደቀ መዛሙርቱ ተመለሰ፣ ተኝተውም አገኛቸው፣ ቀሰቀሳቸው። ጴጥሮስንም አንድ ሰዓት ያህል እንኳ ከእኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ አለው። ጌታችንም ከአብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ፣ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ። ወንዙን ተሻግሮ ያለውን ዛፍ አልፎ ወዳለው ዱር ገባ። ይሁዳም ይህችን ስፍራ ቀድሞ ጌታ ይመጣባት ስለነበር ያውቃት ነበርና ጭፍሮችንና የካህናት አለቆችን ፈሪሳውያን፣ ሌሎች ፋና፣ ጋሻ ጦርን መያዙትን አስከትሎ መጣ። ጌታችንም ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርበዋል አላቸው። ወደ እነርሱ መጥቶ ቀረበ። ይሁዳም ወደ እርሱ ቀርቦ መምህር ሆይ ቸሩ ለሃል፣ ሰላም ለአንተ ይሁን ብሎ ሳመው። ይህ መሳም ለአይሁድ ጥቆማ ወይም ምልክት ነበር። ምክንያቱም የጌታ መልክ እና የወንጌላዊ የዮሐንስ መልክ ይመሳሰልባቸው ነበር፣ እና ሲለይላቸው ነው። ጌታችንም የሰውን ልጅ በመሳም አሳልፈ ጌታችንም የሰውን ልጅ በመሳም አሳልፈ ትሰጠዋለህን አለው። ይሁዳም ከጭፍሮቹ ጋር መጣ። ጌታ ኢየሱስንም ከበቡት፣ ወደ ሽማግሌዎችና የካህናት አለቃ ቀያፋ ወዳለበት ወሰዱት። ጴጥሮስ ግን ከሩቅ ሆኖ ነው ይከተለው ነበር የነገሩንም ፍጻሜ ያይ ዘንድ ከአንደኛው ቅጥር ግቢ ገብቶ ተቀመጠ። አይሁድም በክርስቶስ ላይ ሁለት የሐሰት ምስክሮችን አመጡ። ይህም ቤተ መቅደስ አፍርሱት በሦስተኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው ጌታችንም፣ አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። የስቃዩ ጅማሬ ይህን ጊዜ ነበር። ዕለተ ማክሰኞ የትምህርት ቀን በማቴዎስ ወንጌል በማርቆስ ወንጌል እንዲሁም በሉቃስ ወንጌል የሚገኙ የመጽሐፍ ቅዱስ ክፍሎች ማክሰኞ ዕለት የሚነገሩ ትምህርቶችን ይዘዋል። በዚህ ዕለት ጌታችን በቤተ መቅደስ ረጅም ትምህርት ስላስተማረ ዕለቱ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከስጋዊ ነገር ርቆ በዚህ ሰሞን የሃይማኖት ትምህርት ሲማር፣ ሲጠይቅ መሰንበቱ መጽሐፋዊ ስርዓት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሥልጣኑ ተጠይቋል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ሲሆኑ ጥያቄውም በማን ሥልጣን እነዚህን ታደርጋለህ? ይህንንስ ሥልጣን የሰጠህ ማን ነው የሚል ነበር። ይህ ጥያቄ ጌታችን ሰኞ ዕለት ሁለት ነገሮችን ማከናወኑን ተከትሎ የተነሳ ጥያቄ ነው። ይኸውም ጌታችን ሲያደርጋቸው የነበሩ ተአምራትና ድንቅ ድንቅ ስራዎች የካህናት አለቆችን ስላስቀናቸው ጌታችንን ከሮማ መንግስት ባለስልጣናት ጋር ለማቃዝ ጌታችንን ከሮማ መንግስት ባለስልጣናት ጋር ለማጋጨት የቀየሱት ስልት ነው። ጌታችን በቤተ መቅደስ የነበሩትን ነጋዴዎችን አባሯል፣ መደባቸውንም ገለባብጧል። ነጋዴን ማባረር እና መደብን ማስለቀቅ መንግስታዊ ስራ ነው። ጌታችን በራሴ ስልጣን ብላቸው ጸረ መንግስት አቋም አለው በማለት ከሮማ መንግስት ዘንድ ለማጣላት ነበር እቅዳቸው። ጌታችን ግን የፈሪሳውያንን ጠማማ ሀሳብ ስለሚያውቅ የዮሐንስ ጥምቀት ከየት ነው፣ ከሰማይ ነው ወይስ ከምድር ሲል ጠይቋቸዋል። ጌታችን ፈሪሳውያን ላቀረቡት ጥያቄ ቀጥተኛ ምላሽ አልሰጠም። ምክንያቱም ጥያቄው ከከሳሶቹ ዓላማ መሳካት አመቺ ሁኔታን ስለሚፈጥር ጥያቄውን በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉት ለምን አላመናችሁበትም እንዳይላቸው፣ ከሰው ነው ቢሉት ደግሞ ሕዝቡ ዮሐንስን እንደ አባት ይፈሩት እንደ መምህር ያከብሩት ነበርና ሕዝቡ እንዳይጣላቸው ስለፈሩ ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህን ጥያቄ መጠየቃቸው እርሱ የሚያደርጋቸውን ተግባራት ሁሉ በራሱ ስልጣን እንዲያደርግ አጥተዋል ነበርም ልቦናቸው በክፋትና በጥርጥር ስለተሞላ